ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰልሃ አዲን ሰይድ ነኝ። አብራችሁን ቆዩም። የኢትዮጵያ የደን ሽፋን ከ23 በመቶ በላይ መድረሱን የኢትዮጵያ ደን ልማት አስታወቀም። ይሄ የተገለጸው ዓለም አቀፍ የደን ቀን በወሎ ዩኒቨርሲቲ በተከበረበት ወቅት ነው። አሊመር ተጨማሪ ዘገባ አለው። ዓለም አቀፍ የደን ቀን በዓለም ለአስራ ሶስተኛ ጊዜ በኢትዮጵያ ደግሞ ለአስረኛ ጊዜ ተከብሯል። ወሎ ዩኒቨርሲቲም በዓሉን ባለድርሻ አካላት በተገኙበት በተለያዩ ዝግጅቶች አክብረዋል። የበዓሉ መከበር የደን መጨፍጨፍን ለማስቀረትና ሽፋኑን ለመጨመር እንደ መነሻ እንደሚያገለግልም ተመላክቷል። በዩኒቨርሲቲው የግብርና ኮሌጅ ድን ዶክተር ጸጋዬ ጎበዜ እንደሚሉት ዩኒቨርሲቲው የአካባቢውን የደን ሽፋን ለመጨመር የሚያስችሉ የተለያዩ ውጤታማ ተግባራትን እያከናወነ በጣም ውርጭ የሚያጠቃውን ዝርያ የመለየት ስራዎች ተሰርቷል። እንዴት መከላከል እንችላለን የሚለውን ደግሞ በተግባር አይተነዋል። ያንን ቀላል ጉዳዮች ናቸው ተጠቅመን ውርጩን እንዲያመልጥ ያደረግን ወይም ውርጩን እንዲቋቋም የተደረገበት አግባብ አለ። የአፈር ተስማሚነት ለእያንዳንዱ አካባቢ ላይ የአፈር ናሙናዎች ይወሰዳሉ። ለምሳሌ ከመተከላቸው በፊት የአፈር ናሙናዎች መወሰድ አለባቸው። ያም ብቻ አይደለም፣ የውሀና የአፈር ቀባ ስራዎችም ይሰራሉ። ዛፍ ብቻ መትከል ዋጋም ብዙም አይኖረው። ለዛ ጋር ተያያዥ የሆኑ ቴክኖሎጂዎች አሉ። እነዚያን ቴክኖሎጂ መጠቀም ለምሳሌ የአፈርና ውሀ ቀባ ስትራክቸሮች ተሰርተው የተከለበት ና ዘም ብሎ ደግሞ ተቆፍሮ የገባበት የተከለበት ደግሞ ልዩነት አሉ። ሳተላይት ኢሜጅ ተጠቅመን የምናየው አለ። ሞኒተር እናደርጋለን በየጊዜውና የተሻለ ነው። ሪስቶር እያረጋ ነው ደሴ አካባቢ ያሉ በፊት በጣም የተራቆጡ አካባቢዎች የማገገም ነገሮች ይታያሉ። ወሎ ዩኒቨርሲቲ በአካባቢው የሚተከሉ ችግኞች እንዲጸድቁና ለሀገሪቱ የደን ሽፋን መጨመር ሚና እንዲኖራቸው ብሎም ሕብረተሰቡን ተጠቃሚ ማድረግ እንዲችሉ በምርምር የታገዘ ስራ እየሰራ መሆኑም ተገልጸዋል። የተሰሩ የምርምር ስራዎች አሉ በደን ላይ እናም ምንድን ነው ደን አፌክት ሊያርገው የቻለው ነገር ምንድን ነው የሰው ልጆች ናቸው ወይስ ከህመ ከበሽታ አንጻር ነው የሚለውን ብዙ የተሰሩ ምርምሮች አሉ ደን ለሰው ልጆች ያለውን ዋጋ አውቀው እንድንከባከቡትና ሰፊ ርብርቦች እያደረግን ደኖቻችን እንዳይጠፉ እንዲያውም የባሰ እየተስፋፉ እንዲሄድ ለማድረግ በሰፊው ደን እየተከል አካባቢያችንን መጠበቅ አለብን የሚለውን ነገር በተለያየ መስኮች የስልጠና መስኮች ውስጥ እየገባ ስልጠና ይሰጣል። መትከል ብቻ አይደለም። የተተከለው ነገር ፍሬ የሚያፈራ ከሆነ ፍሬ ማፍራት አለበት። ክላይሜት የሚቀይር ከሆነ ክላይሜት እንዲቀይር ማድረግ አለበት። ለዛ ደግሞ የተተከለ ማድረግ አለበት። ላይፍ ሳይክሉ መጨረስ አለበት። ለዛ ክብካቤ ስለሚያስፈልገው መትከል ሳይሆን አጽድቆ ውጤታማ ማድረግም ባህል ሆኖ መምጣት አለበት የሚለው ነው። አቲንክ እሱ ላይ ስራ እየሰራ ነው። በኢትዮጵያ በየአመቱ በርካታ ችግኞች የሚተከሉ ቢሆንም በታሰበው ልክ ግን አይጸድቁም። መሰል ችግሮችን ለመቅረፍ ሳይንሳዊ አሰራሮችን ተከትሎ በትኩረት መስራት እንደሚገባም ነው የተጠቆመው። የባለቤትነት ስሜት የኔነት ስሜት አለመኖር፣ ስፔሻሊ በመንግስት ቦታዎች ላይ የሚተከሉትን በዋናነት በባለቤትነት የኔ ነው ብሎ ያለመጠበቅ ስሜት በህዝቡ ላይ ይታያል፣ ጥናቶችም ያሳያሉ። ችግኝ ልክ እንደ ራስህ እንደ ልጆችህ እንክብካቤ ይፈልጋል። ተተክሏል፣ ምን ያስፈልገዋል? ምግብ ያስፈልገዋል፣ ምቹ አየር ንብረት ያስፈልገዋል፣ ውሃ ያስፈልገዋል። ይህን ሁሉ ማሟላት አለብን። ችግኞችን የመትከል የዘመቻ ስራ ሳይሆን እነዛ ችግኞች የት ቦታ መተከል አለባቸው። አንዳንድ ጊዜ ውሃ ብታጠጣውም የተራቆተ አፈር ከሆነ አይጸድቅም። ስለዚህ እነዛን ቦታ ከመምረጥ ይጀምራል። ከእንክብካቤ በተጨማሪ ካተካከሉ ጀምሮ ከሲድሊንግ ዝግጅቱ ጀምሮ ፕሮሰሱ ሰፊ ስለሆነ በዚህ ላይ እንደ ምርምር ተቋም እንደ አንድ አካዳሚክ ተቋም እነዚህ ስራዎችን እንሰራለን ማለት ነው። እኛ በሀገራችን የደን መጨፍጨፍ ችግር አሁንም አሳሳቢ መሆኑን የገለጹት በኢትዮጵያ ደን ልማት የሰው ሰራሽ ደን ምርምር ዳይሬክቶሬት ዳይሬክተር ዶክተር አባይነህ ደረሮ፣ በተሰሩ የግንዛቤ ፈጠራ ስራዎች ችግሩን መቀነስ ተችሏል። የሀገሪቱ የደን ሽፋን አሁን ላይ ከ23 በመቶ በላይ መድረሱንም አስረድተዋል። እየተሰራ ባለው የደን ጥበቃ፣ የደን ልማት ስራ ብዙ የተፈጥሮ ደኖቻችን ይመናመኑ የነበረበት መጠን ቀንሷል። የቀነሰበት አሳታፊ የደን አያያዝ የሚባለው በሀገር አቀፍ ደረጃ እንደ ስትራቴጂ ተይዞ እየተሰራበት ነው። ስለዚህ ማህበረሰቡ የኔ ነው ብሎ የሚጠብቅበት እድል አለ። በማህበረሰቡ ላይ እየተፈጠሩ ያሉ ግንዛቤዎች የደን መመናመን መጠኑን የመቀነስ ነገር አለ። የኢትዮጵያ የደን ሽፋን አሁን ሪሰንት ባለው ጥናት መሰረት 236 ፐርሰንት ነው። በኢትዮጵያ ከፍተኛ የደን መጨፍጨፍ የሚስተዋለው በአማራ ክልል በተለይ በምዕራባዊ የክልሉ አካባቢዎች መሆኑም በበዓሉ አከባበር ወቅት ተጠቁመዋል። ደሴ ዙሪያ ወረዳን ከኩታበር ወረዳ የሚያገናኘውን የ25 ኪሎ ሜትር የጠጠር መንገድ ጥገና በአጭር ጊዜ ለማጠናቀቅ እየሰራሁ ነው አለ የአማራ ክልል ገጠር መንገዶች ኮንስትራክሽን ኤጀንሲ። የመንገዱ ጥገና ሲጠናቀቅ የአካባቢው ማህበረሰብ የረጅም ጊዜ ጥያቄ የሚፈታ መሆኑን የአማራ ክልል መንገድ ቢሮ አስታውቋል። መረጃውን ያደረሰን የደቡብ ወሎ ዞን መንግስት ኮሚኒኬሽን መምሪያ ነው። ደምሳረጋ እንደሚከተለው ያቀርበዋል። በደሴ ዙሪያ ወረዳ ዳባ መግለቢያ ሞቴ የአታጠጥር መንገድ ጥገና በአንድ ወር ጊዜ ውስጥ ለማጠናቀቅ የተሰራ መሆኑ ተነግሯል። ይህ አማራ ክልል የመንገድ ቢሮ ኃላፊዎችና ሌሎች የሚመለከታቸው ባለድርሻ አካላት የመንገድ ጥገና ስራው ያለበትን ሁኔታ ተመልክተዋል። የመንገድ ጥገና ስራው በደሴ ዙሪያና በኩታበር ወረዳዎች የሚገኙ አስራ ስድስት ቀበሌዎችን የሚያስተሳስርና ከፍተኛ ኢኮኖሚያዊና ማህበራዊ ፋይዳ ያለው የመንገድ ስራ መሆኑን የደሴ ዙሪያ ወረዳ ዋና አስተዳዳሪ ጀማል መሐመድ ተናግረዋል። ደሴ ዙሪያ እንደሚታወቀው ትልቅ ወረዳ ነው። ትልቅ ወረዳ እንደሚሆኑ ከኮምቦልቻ ግንድ ያለው መስመር ካልሆነ በቀን ዋናውን ፖቴንሻል የሚባለውን በተለይ ምርታማ የሆነውን ቀጠና የሚያስተሳስር መንገድ አልነበረውም። ይሄ መንገድ እኛን የደሴ ዙሪያ ወረዳ ብቻ አይደለም፣ የኩታበር ስምንት ቀበሌ አገልግሎት ይሰጣል። የደሴ ዙሪያን በተመሳሳይ ስምንት ቀበሌ እና ይህ መንገድ ሲሰራ ከ16 በላይ ቀበሌዎችን ከወረዳ ወረዳ ጭምር የሚያስተሳስር መንገድ ነው፣ ይሄ መንገድ ማለት ነው። ይሄ መንገድ በመሰራቱ አብዛኛው ማህበረሰብ እጅግ በጣም ተጠቃሚ የሆነበት በቀን ቢያንስ ከ 30 በላይ ተሽከርካሪ እየተመላለሰ ማህበረሰቡ በቀላሉ የኢኮኖሚውን ከከተማ ወደ ገጠር ከገጠር ወደ ከተማ በቀላሉ እያሳለጠ ማህበረሰቡ የተሻለ እንዲሆን ትልቅ አስተዋጽኦ ያደረገ መንገድ ነው። የመንገድ ጥገና ስራው 25 ኪሎ ሜትር የሚሸፍን ሲሆን ከዚህ ውስጥም 18 ኪሎ ሜትር የሚሆነው መጠናቀቁን በመግለጽ ቀሪውን በአንድ ወር ጊዜ ውስጥ ሰርቶ ለማጠናቀቅ ዝግጅት መደረጉን የገለጹት ደግሞ የአማራ ገጠር መንገዶች ኮንስትራክሽን ኤጀንሲ ዋና ስራ አስኪያጅ ቀለሙ ሙሉነህ ናቸው። ይህንን የህብረተሰቡ ትራንስፖርት አገልግሎት የተሳለጠ እንዲሆን መንገዱን ማስተካከል አስፈላጊ በመሆኑ በዚህ አመት በተሻለ ሁኔታ የጥገና ስራው እየተሰራ ያለበት ሁኔታ እንዳለ ነው። የህብረተሰቡን ፍላጎት የሚያረካ ስራ በጥራት እየተሰራ ያለበት ሁኔታ ነው ያየ ነው። አምስቱን ኪሎ ሜትር በዚህ አመት ጨርሰን በዚያ አንድ ወር ውስጥ ጨርሰን የምንወጣበት ሁኔታ ነው ያለን። የአማራ ክልል መንገድ ቢሮ ምክትል ኃላፊ ፍሬ ህይወት በሪሆ እንደገለጹት የመንገድ ጥገናው ሲጠናቀቅም የህብረተሰቡን የረጅም ጊዜ ጥያቄ ይፈታል ብለዋል። ለፕሮጀክቱ መጀመሪያ መነሻ ለመናገር እንዳልከው ይህን መንገድ መጀመሪያ የተሰራው በዩራፕ በዩራፕ ፕሮግራም 2006 አካባቢ፣ 2005 2006 አካባቢ የተሰራ መንገድ ነው የነበረው። ስለዚህ ያኔ በተሰራ 2006 በኋላ በነበረው እንትን ጥገና ተከታታይ ጥገና ተደርጎለት ስለማያውቅ ከፍተኛ የሆነ የማህበረሰቡ ጥያቄ ነበር፣ ይህ መንገድ እንዲከፈትለትና የመኪና አክሰስ እንዲኖረው ማለት ነው። ስለዚህ አምና ከፍተኛ ጥያቄ ስለነበረ የህብረተሰቡ ጥያቄ ወረዳውም ዞኑም ተደጋጋሚ ጥያቄ ሲጠይቅ ስለነበረ ክልሉ ያለውን ችግር ተረርቶ አምና ነው ይሄ ስራ የተጀመረው። ስራው ሲሰራ እንደ አዲስ መንገድ ሳይሆን መልሶ ግንባታ በሚባል ደረጃ ያው እንደ አዲስ መንገድ ማለት ይቻላል፣ ግን መጀመሪያ መንገዱ ተከፍቶ የተከፈተ መንገድ ነው። ስለዚህ አሁን የተሰራው መልሶ ግንባታ በሚሆን ደረጃ ነው። እንዳያችሁት ሰፊ ወደ 25 ኪሎ ሜትር የሚሆን መንገድ ነው የሚያገናኘው። እንትንም ወደ 16 ቀበሌዎች ያገናኛል ማለት ከፍተኛ የህብረተሰቡን ጥያቄ ፈትቷል ማለት ነው። በስነ ስዕል ዘርፍ ለመሰልጠን ፍላጎት ያላቸውን ወጣቶች በብዛት ለማስተማር የቦታ ጥበት ችግር እንደፈጠረበት የፓሌት ስዕልና ስቱዲዮ ትምህርት ቤት ገለጸም። በትምህርት ቤቱ የተሰጣቸውን ስልጠና የስነ ስዕል ችሎታቸውን ለማሳደግ እንዳገዛቸው የተናገሩት አስተያየታቸውን ለአሚኮ የሰጡ ወጣቶች የትምህርት ቤቱ የቦታ ጥበት ችግር እንዲፈታ ጠይቀዋል። መስኡር ጀማል። ስዕል ቀለምና ሽራን እርሳስና ወረቀትን በማዋሃድ ሐሳብንና ስሜትን የመግለጽ ጥበብ ነው። የስዕል እውቀት በተሰጥኦ አለፍ ሲልም በትምህርት ይገኛል። በሀገራችን የስዕል ትምህርት የሚሰጡ ትምህርት ቤቶች ጥቂት ናቸው። ከእነዚህ ውስጥ በደሴ ከተማ የሚገኘው አንጋፋው ፓሌት የስዕል ስቱዲዮና ትምህርት ቤት አንዱ ነው። አሚኮ ያነጋገራቸው የስዕል ትምህርት የሚማሩ ተማሪዎች በፓሌት የስዕል እውቀት ቀስመው ችሎታቸውን ማሳደጋቸውን ይናገራሉ። ኢንተረስቱ ስላለን እና ወደዚህም ቤት አድርገው ከመጀመሪያው ጀምረው እዚህ ያለንበት ደረጃ እስክንደርስ ድረስ ብዙ ትምህርቶችን እየሰጡ እዚህ ደረጃ ደርሰናል። ስል ትልቅ ዘርፍ ነው እና ብዙ መደረግ ያለበት ነገር አለ። ከቤት ጀምሮ ምንም ነገር የለም፣ ስራስ ሁላ የሚደግፍ ማን ነገር የለም እና ትልቅ ድጋፍ ቢደረግልን ብዙ ተማሪዎች መፍራት የሚችሉበት ቤት ነው። ያው አቀባበላቸው በጣም ደስ ይል ነበር። ከዚያ ስመጣ ደግሞ የመጣሁት ነገር ቢኖር ፍላጎት ብቻ ነበር እንጂ ከዛ ያለፈው ብዙ ነገር አልነበረ። ያው እዚህ ከገባን በኋላ ግን ብዙ የተሻሉ ነገሮች ናይታ የነበረን ፍላጎትም ደግሞ ለማዳበር ችላል። እዚህ ፓሌት ከመግባቴ በፊት ያው እንደ ማንኛውም የጀማሪ ሰዓሊ የተወሰነ ፍላጎቱም አለ እና ደግሞ የተወሰነ የምታቆም ነገር አለ ያንን በትምህርት ለማዳበር የሆነ በስከዛሬ ሰርተ ባመጣቸው ያንን በትምህርት ለማዳበር እዚህ ፓሌት የሳሊያ ማህበር ውስጥ ገባሁኝ። እዚህ ከገባውን በኋላ ያገኘሁት ነገር በጣም ትልቅ ነው። በፊት እዚህ ሳልገባ የነበረኝን ፐርስፔክቲቭ በጣም ቀይሮልኛል። ትልቅ ነገር አግኝቼበታለሁ። እዚህ ቤት ውስጥ አሁንም ያለሁበት ደረጃ የመጣው እዚህ ከገባዊ በኋላ ነው። የፓሌት ሰዓሊያንና ቅራጺያን ማህበር ሰብሳቢና መምህር የሆነው ክብሩ ይስፋ ካሳ ፓሌት በደሴና አካባቢው የሚገኙ ስዕል የመሳል ዝንባሌ ያላቸው ሁሉ ተሰጧቸውን የሚያዳብሩበት ቦታ መሆኑን ይገልጻል። ፓሌት ከተመሰረተ ጀምሮ አይ ቲንክ ወደ አርባዎቹ አካባቢ ተጸጋት ረዥም እድሜ ያለናት እና ከተመሰረተ ጀምሮ የስዕል አፍቃሪያን ወይም ሰአል ሰዓል ፍቅራቸውን ልጆች በመኮትኩቶ በስነ ምግባሩ በስነ ጥበብ የማሳደግ አቋም ነው ያላትና እስካሁን ድረስ አንድም ቀን ሳይዘጋ ከሰኞ እስከ እሑድ ድረስ የስዕል አፍቃሪዎች ወይም ሰዓሊዎች መጥተው የሚሰለጥኑባት ቤት ነች። አሁንም ያለምንም ክፍያ፣ ያለም ማቴሪያል እርስ በርስ ተጓጣሚ የሚማሩባት ነፃ የስዕል ትምህርት ቤት ናት። ክብሩ ይስፋ ካሳ የቦታ ጥበትና የአቅም ውስንነት መኖሩ በሙሉ አቅም የስነ ስዕል ትምህርትን ለመስጠት እንቅፋት መሆኑን በመጥቀስ እኒህ ችግሮች ቢቀረፉ የተሻለ ስራ ለመስራት ያመቻል ይላል። የተሻለ ድጋፍ ቢሰጥ ካለው ቦታ አንፃር። ተማሪዎች ራሱ አንዳንዴ በፈረቃ የምናስተምርባቸው ታይሞች አሉ። እንደ ሳሊ ቤቷ ለሁለት ወይም ለሶስት የምትሆን ቤት ነች። ሳሊ ስፔስ ችግር አለ። ኖርማሊ ነጻ ሀሳብ ለማሰብ የተለያዩ ኮርሶችን ለምሳሌ ግራፊክስ ኮርሶች አሉ፣ ስክራፕቸር ኮርሶች አሉ፣ የተለያዩ እንደ ቪዥዋል አርት ብዙ ትምህርቶች አሉ። እነዛን ለመስጠት ራሱ የቦታ እጥረት፣ የካፓሲቲ እጥረቶች አሉ። ሁለተኛ ደግሞ የተሻለ ቦታ ወይም የተሻለ አቅም ቢሰጠን የከተማችን አቅም ሰፊ ነው። የመማር አቅም ሰፊ ነው። የተማሪ ፍላጎት በጣም ብዙ ሰፊ ነው። በጣም የተሻለ ነገር ከዚህ በላይ ይሰራል። በዚች አቅም ላይ ክልላዊም አገር አቀፋውም የሆነ ውጤት አምጥተናል። በዚች ባለችውን ማለት ነው ደግሞ የተሻለ ነገር ደግሞ ቢሰራ በጣም ቆንጆ ነገር እንደምናበረክት ለማህበረሰቡ እንደምናበረክት አስባለሁ። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎች የተከታተላችኋቸው ናቸው። ከዜናዎቹ ጋር ሰላሀዲን ሰይድ ቆይታ አድረኩኝ። በያላችሁበት መልካም ጊዜም